የሚዬ ማርያም ስዕል አለ፣ የቅዱሳን ስዕላት አሉ፣ የኢየሱስ ክርስቶስ አለ። ስዕሉ ተቃጠለ ተቀደደ የምትለው ምንድን ነው? በቫር እያየኸው ነው ያለፈውን። በቅዱሳ ስዕላት ስለምና ምን በወቅቱ ሲዲዎቹ ላይ መጽሐፎቹም ላይ እኮ ስዕሎች ነበሩ በዛን ጊዜ አንዳንዶቹ ስዕሎች ደግሞ ከፋብሪካ ፕሪንት የሚደረግባቸው ሲዲ ላይ ስለሆነ አትልጣቸውም እራሱ እና ያኔ ያቃጠላችሁት ያን ስዕል ነው። ኦሬዲ እኮ አቃጥላችሁታል፣ እናንተ ያኔ አቃጥላችሁታል። ስዕል ሁሉ አቃጥላችኋል ከቤታችሁ። ስለዚህ ዛሬ ስዕሉ ተቃጠለ ተቀደደ የምትለው ምንድን ነው? በቫር እያየኸው ነው ያለፈውን። ያንተ ካሲሻሽ ምን ሲቃጠል አንተ ነበርክ እባክህ። የለም ለምን ይዋሻል? እኔ እኮ በአካል አለሁ። የጸረ ተሐድሶ መረጃውን ስናወጣ ለሀገረ ስብከቱ ለቅዱስ ሲኖዶሱ አባላት ለጠቅላይ ቤተ ክህነት እኔ እኮ በአካል አለሁ። አንድም ቀን ካሴት ተሰብስቦ አላቃጠልንም። አንድም ቀን ካለ ይኸው ዲቤት ጥሩ ያደረግልሉ። ሌላ ምንም የምንዋየው ውይይት የለም። ሻሸመኔ ቤተክርስቲያን ላይ ቅዱስ ሚካኤል ቤተክርስቲያን ላይ እያሳየ ሙሉ ቪዲዮውን ወይ የፎቶውን የአንተ ካሴ ሲቃጠል የሚያሳይ አንድ ብቻ የምንፈልገው፣ የለም ካለ እና በመረጃ ከመጣሽ ማርያም ታምጣሽ። ለምን እንደ ጻድቅ ጌታ የወዷ ሌን ያንተን ውሸት አሁን የሰራኸው ቪዲዮ ላይ የለጠፍከው ያ ፎቶ በእውነት ሻሸመኔ የተቃጠለ ነው። ይሄ ትልቅ ውሸት ነው። ሁለተኛ ምንም ባላደረግ ነው ላልከው ሪከርድ ያደረኩ እኮ እኔ ነኝ። ቀድሞ ሐዋሳ መልጣ የግቢ ተማሪዎችን ሰበሰብክ፣ ከቤተክርስቲያኑ ጭመራ ግበር አከናወንክ። ከዚህ ተከትሎ ነው ቴዲ ነኝ ሐዋሳ ነኝ ምኖረው ብዬ ደውዬ አናግሬሃለሁ። ይኸው ሪከርዱ ተለቀዋል። ማንም የሚደብቀው ሐቅ አይደለም። ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ወይ ብዬ ጠየቅኩ መዓት አልከኝ ሪከርድን ሲደግመህ ስማው ኤአይ ነው እሱ እንደውም እኮ ከራስህ አንድ ዕለት እንደውም እኔ በስልክ ብዙ ማውራት አልወድም ጌታ ግን አንተን አናግሮኛል ብለህ የተናገርኩህ አንተ በዛ ሰዓትም እንደዚህ ተሀድሶ መንፍቅና ሀሳብ አልነበረኝ የምትለው ማን ሆነ ነው ይህን ሪከርድ የተናገረው ማን ነውና እንደዚህ አይነት ድርቅ ያለው ውሸት እውነት እግዚአብሔር ወዶ ኦርቶዶክስ እያለህ አንተ እያገለገልክ እያለህ እውነት አንተ ኦርቶዶክስ እያገለገልክ አትነበብበት ትክክል ጠየቅኩ እኮ የመማፀኛ ከተማ ላይ የሰበኮ ስብከት ምን ልታደረገ አላልኩ እኔ። አስፈላጊ ከሆነ ለሁላችሁ አራቱም ቀን የተለያየ ቀን ሪከርድ ያደረኩትን ኦፊሻል ይለቀዋሉ። ከተፈለገ የዛሬ አስር ዓመት እናንተ ሰው ካልክ ማለት ነው ከዛም ጠየኩ። ምናልባት ተገፍተህ ይሆን ከቤተክርስቲያን የወጣው ሰልባ። እሺ ቤተክርስቲያን በአስተምሮ ደረጃ ችግር አለባት የለባትም? አለባት እኮ ነው ያልከው አንተ ያውም እኮ አንድና ሁለት መስሎሃል እንዴ? እኮ ነው ያልከኝ፣ ማዕት ነው ያልከኝ። ታዲያ ቤተክርስቲያን በአስተምሮ ደረጃ ችግር አለባት ብሎ እያመን ያለ ሰው ኦርቶዶክስ ነው? ቤተ ክርስቲያን በአስተምሮ ደረጃ ችግር አለባት ነው የሚያምን ሰው እሶት ርስ ይ ተዋዶ በውሸት ተገፋን ብሎ የመናገር ሰው ሞራል አለው? ስለዚህ አንተ የሰራው ቪዲዮ ላይ ሰው ቅንብር እኮ ይነቃል። ነገር ይህ እኮ ማህበረሰብ ምናልባት የሚዲያ ለውጥ ስለምንናገር ራሳችን ብቻ የሰለጠንን የነቃለ ነገር እንቆጥረዋለን። ደግሞ አታፍርም ቪዲዮ ሰርተህ ትወጣለህ እንዴ የሚገርማችሁ እኮ እ ያሳየ ሲቃጠል የሚያሳየ ፎቶ ሻሸመኔ እኮ የተቃጠለ አይደለም። አንተ ጀግና ከሆንክ ው በኦፊሻል ነው የምነግርህ፣ አንተ ብቃቱ ካለ ሻሸመኔ የአንተ ካሴት እንደተቃጠለ የሚያሳይ አንድ ማስረጃ ይዘን ነው። እንደሰማችሁት ነው ዘማርያም ዘለቀ በደንብ አድርጎ ዲያቆን ዘማርያም ዘለቀ ለበጋሻው ጥሩ ምላሽ ሰጥቶታል። በቃ እንዲህ አይነት ሰው ነው ቤተክርስቲያንን ወክሎ መናገር ያለበት ምላሽ መስጠት ያለበት። የማያቅ ሰው ከሆነ ብዙም ባይናገር ይመረጣል። በእውነቱ ያዋርዳል እንጂ ትርፋ ያመጣል። ስለዚህ በደንብ አድርጎ እንዳያችሁት፣ የተሐድሶዎች ንቅናቄ በጊዜው ብዙ ስህተት አለባት ብሎ እያመነ አገለግላለሁ የሚል ቤተክርስቲያን ብዙ ችግሮች አሉባት ብሎ እያመነ አገለግላለሁ የሚል ነበር በጋሻው በስልክ አውርተው ሪከርዲንጉን ነው እለቀዋለሁ ብሏል ዘማርያም። አሁን ያልቅላታል ማለት ነው በጋሻው፣ መረጃው እንግዲህ ወጣበት። በንጽህና ነበር ስናገለግል የነበረው እያለ የዋሸው ውሸት ይወጣበታል ማለት ነው። እና እንዴት አድርገው በዚህ ልክ ነገሮች እንደሚያበላሹ እያያችሁት ነው እንግዲህ። ውሸት ነው ካሴቱ ተቃጥሏል እራሱ ያለው ውሸት እንደሆነ ነው አሁን መረጃው እየወጣበት ያለው አንድም ማስረጃ ሳያቀርብ ካሴታችንን አቃጠሉ እንትን አሉ ምናሉ እያለ የውሸት መረጃ ሲነዛ ነበረ፣ በጋሻው እንዳያችሁት ማለት ነው። ሰሞኑን ሁሉ እንደውም በእኛ ምክንያት ነው እንዲሆነው እኛን ገፍተውን ነው ምናምን ሲል ነበር። አልተገፋሁም ሳልገፋ ሰላም አላምንባት ነው የወጣሁት ብሏል እኮ ራሱ። እና ምን ያህል ውሸታም እንደሆነ እንግዲህ፣ ጌታ ይወደዋል ብሎ ይሁን እና አናቅም። እንዲህ አይነት ነገር ይወደዳል ብሎ በየትኛውም እምነት የሚናገር በድፍረት ሊናገር የሚችል ሰው የለም። እንዲህ አይነት ውሸት በውሸት ሰዎችን ለማታለል መሞከር፣ የተቃጠለ ካሴት ሳይኖር ተቃጥሏል ብሎ እንግዲህ ያስቡት። ያለ አንድ ማስረጃ፣ ያለ አንድ ማስረጃ እና በዚህ ልክ በመሆኑ ምክንያት አታፍርም እንዴ? እያለ ዲያቆን ዘማርያም ዘለቀ በደንብ ምላሽ ሰጥቶታል። እንዴት ማለት ሰው ማፈር አለበት። ሌላው ቢቀርብ እግዚአብሔርን ባይፈራ ሰውን ማፈር አለበት የሚባል ነገር አለ። አንድ ሰው እግዚአብሔርን ካልፈራ ሰውን ካላፈረ ከባድ ነውና አሁንም ቢሆን አልጸጸትም ብሏል። እነዛ ንጹሐን መገደላቸውን እንደ ደስታ ሲገልጽ የነበረ አሁንም እንደማያፈር ገና እንደሁም ጨምሬ ጨማምሬ ይናገራሉ ብሎ የተናገረ ሰው ነው በጋሻው ሚስጥሩ በቅርቡ ይወጣበታል። ምናየው ይሆናል ምን ያህል እንደሚዋርድ። በስልክ ጥሪው ከዘማርያም ዘለቀ ጋር ያወራው ንግግሩ ይወጣበታል። የታድሶች ሚስጥር እዛ ውስጥ ሆነው ሊከፋፍሉ ነበር፣ ሲጋለጥበት እልም ብሎ ወጣ። ያ ነው የሆነው ነገር ማለት ነው። የዛሬ አስር ዓመት ገደማ እና በዚህ ልክ ይሄዳሉ፣ በዚህ ልክ ጠላትነት አላቸው፣ ጥላቻ አላቸው ነው ለቤተክርስቲያን ያንን ነው የሚያሳየን፣ እና በጣም የሚያሳዝን ነገር ነው። እንግዲህ እኛ ልቡናችንን አንቅተን በትክክል መጓዝ ይኖርብናል ማለት ነው። እናመሰግናለን። አንድ አምስት ሺህ ዳለር እንደ ማሙሻ ልጋጊብኝ፣ አንድ አምስት ሺህ አለበለዛ እኔ እከታተፍሻለሁ፣ አንድ አምስት ሺህ ያስፈልገኛል፣ ቀልድ የለም። ንግግር ያደረገው የአሁኑ የሻሸመኔው አስገዳይ ሳዊሮስ የሚባለው አባቶች ከበሩ የሚል ንግግር አርጓል እና እሱ ራሱን አባት አርጓል። እና እንኳን ሊጸጸቱ እንኳን ለሞተ ሊቆጡ ቀርቶ ገለው አክብሩን ይላል። አስገድለ እሱ ነው ሀምሳ ሰው በአንድ ቀን ያሳረደው ወሊሶ። የሀሰት ጳጳሳት ፈጥሮ በብይ ትእዛዝ አንቀበልም ያሉትን ክርስቲያኖች አስገደላቸው። ከዛ በኋላ ብፁዕ ብለው ከራሳቸው ቀላቀሉት። እነዚህ ሰዎች እንዴት አድርገው ነው ፍትህ የሚናገሩት? የወንጀለኛ ስብስብ አረጉት ሲኖዶሱ።